ሄሉዬ ግን በእውነት ለኦዲንስ ምንም ነገር ክብር የለሽም ማለት ነው። እኔ ሄሉዬን በጣም አወድሻለሁ በጣም አከብርሻለሁ፣ ግን እንዳልክ ይኸውን ሁላ እየሰራ እንደዚህ እያለቀሰ ዛሬ ደግሞ እንዳልክን እንዳያችሁት እንግዲህ ሄሉን ታቱ ተሰርቷታል ከደረቱ ላይ ጋሽዬንም እንዳያችሁት በጣም ተበሳጭቷል። ለምን ብትሉ እንዳልክ ጓደኛም እንዴት እንደዚህ ታረጋለህ ብለው ሁለታቸውም በጣም ነው የጮሁበት ማለት ነው። እንዳልክ ደግሞ እንግዲህ ያው ስለሚወዳት ስለሚያፈቅራት ይሄን ነገረት ታቱ ተሰርቷታልኝ ህይወት ይቀጥላልኝ እያሉት እሱ ግን አልሰማም። አዎ ህይወት ሊቀጥል ይችላልኝ ሄሉዬ ደግሞ ይህን ነገር እንግዲህ ው እሽም ልትለውም ላትለውም ትችላለች። ግን እንዳልክ እነዚህ ልጆች ጋሽዬና የእንዳልክ ጓደኛ ያሉት ያው ትክክል ናቸው በአንድ በኩል ማለት ነው። ለምን ብትሉ ሄሉዬ ከእንዳልክ ጋር ካልሆነች ሌላ ሚስት ሊያገባ ይችላል፣ ፍቅረኛ ሊይዝ ይችላል። እና ከደረቱ ላይ የተሰራው ታቱ የሚያገባት እንዳልክ የሚያገባት ሴት ወይም እንግዲህ ፍቅረኛ የሚይዛ ሴት ያችን ሴት እያየች እንዴት ነው የሚሆን? ጥያቄ ነው። እነሱ ካምሯቸው ላይ ያለ ይሄ ነገር አዎ ብዙ ሰዎች ይነቀሷቸዋል። ብዙ ብዙ ሴቶች ማለት ብዙ ወንዶችም ሴቶችም ሲነቀሱ እናያለን። ግን ከዚያ ሰው ጋር ለዘላለም ላይሆኑ ይችላሉ፣ ወይም ያች ሴት ከዚያ ወንድ ጋር ላትሆን ትችላለች። ለምትመጣው ሴት ደግሞ ትንሽ አስቸጋሪ ነው እና እንግዲህ ጋሽዬን በጣም ተቆጥተዋል። የእንዳልከ አባታቸው ባይሆንም ግን እንደ አባት አድርገው አሳድገዋቸዋል። ከአንድ መንደር ናቸው መሰለ ያሉ እና ለማንኛውም ሄሉዬ እባክሽ እባክሽ ለኡደንስ ስትይ ያኔ ለኦዲየንስ አንዳንዴ ለኦዲየንስ የሰባል ክብር ይሰጠዋል። መልስ መስጠት አለባት ወይስ እንዳልክና ሄሉ እየተነጋገሩን ይሄን ነገር የሚሰሩት እንዲውስ ሄሉዬ እያየች ዝም ነው የምትል? እኔ ይሄ አእምሮዬ ላይ በጣም ጥያቄ እየፈጠረብኝ ነው። እናንተስ? ወላሂ እኔ ዛሬ በጣም ነው የተናደድኩኝ። እንዳልክ በጣም ነው ያሳዘነኝ፣ በጣም ከምላችሁ በላይ ለምን እነሱ ጣጥለው ሲሄዱ እንዴት ሲበሳጭ እስከ መጨረሻው ቢዲዮን ብታዩት እንዴት ሲበሳጭ እንዴት እንዳለቀሰ እንዴት ልቡ እንደተሰበረ በእውነት እላቸዋለሁ፣ በጣም አሳዝኖኛል። ሰላም ቤተሰቦች እንዴት ናቸው? እኔ ዳን አልሀምድሊላሂ ይህን ቪዲዮ እስቲ ለሄሉዬ ሸርሸርሸር አድርጉላት። ሄሉዬ እባክሽ ለኡዴንስ ክበር ይኖርሽ፣ መልስ ስጭን። ከዚያ ላይ ኮሚታትሮች ታይ እንደሆነ በአንቺ ቤትም በእንዳልክ ቤትም ሄሉዬ መልስ ስጭ፣ ሄሉዬ መልስ ስጭ እባክሽ አክበሪነ እየተባልሽ ነው። አይ እኔና እንዳልክ ተለያይተናልኝ የእሱም ህይወቱን ይቀጥላል እኔም ህይወቴን ይቀጥላለሁ ካልሽ አንዴ በቲክቶክም ሆነ በኢንስትግራም ሆነ በዩቱብም ሆነ በሾርት ቪዲዮም ሆነ መልስ መስጠት አለብሽ። ከፈለግሽ ደግሞ በጽሁፍ ብቻ እኮ መልስ መስጠት ይቻላል። እኔና እንዳልክ አብረን ልንቀጥል አንችልም። በቃ ለሰው ልጅ አስር አንደኛ ኦዲንሶቹ በጣም እየተቸገሩ ነው። ከዚያ ላይ እንዳልክ በጣም ያሳዝናቸዋል። ከዚህ ደግሞ አንቺ ከያብ ጋር ስትጣይ ታሳዝኝናለሽ። እኛ ሁለታቸውን እንወዳቸዋለን፣ ማንኛቸውን ያው እንወዳቸዋለን። በሰራቸውም ማለት ነው። ግን ከዚህ ላይ ደግሞ አንድ ሰው ሲበሳጭ አንድ ሰው ሲያለቅስ አንድ ሰው እንዲያ እንዲያ ሲል ትንሽዬ እንትን ይላል። ዛሬ ደግሞ እንዳልክ ሄሉየን ተነቅሷት መተዋል። ከደረቱ ላይ በጣም ከባድ ነው። ከደረቱ ላይ ያው በይነቀሳጠሩ ነው። ከእጁ ላይ ይታቱ አለው፣ ግን የምንታቱ እንደሆነ አላውቅም። ከሄሉዬ ላይ ግን ከደረቱ ላይ ይሄ ነገር ደግሞ ይጠፋማ? የሆነ በወረቀት ከሆነ እሱ ወረቀቱን ብቻ ማንሳት ይቻላልኝ፣ ግን የእውነት ተነቅሷት ከሆነ ይሄ በጭራሽ በጭራሽ የሚጠፋም አይመስለኝ። መሰል እንግዲህ አላውቅም። ይጥፋ ይጥፋ የሚመስለኝ፣ ግን እኔ መቼም ደፍሮ ያኔ የታቶ አይነቀስም ወይም እንግዲህ የወረቀት ሊሆን ይችላል። እየሆን የሚላጣል አይደለ እሱ ነው የሚመስለኝ። እና ሄሉዬ ያብ ደግሞ አይወድሽም እሱ በጣም የሆነ የልክ ፍቅር ነው ያለበት ይመስለኛል። በጣም ይበሳጫል፣ በጣም ይናደዳል። እና ትክክለኛ ፍቅረኛሽና ትክክለኛ ባልሽ ማን ነበር የሚሆን? እንዳልከ እንዳልካው መጀመሪያ ጊዜ እናንተ ስትቃረቡ እሱ አይ ልስራና ስራ ነው እያለ በጣም ትቢት ምናምን ነገር አይቼበት ነበር። አሁን ደግሞ እንግዲህ ፍቅር ተገልብጦ ያው ሄሉዬ ሄሉዬ እያለ ነው ብዙ ነገር እያቀረብን ነው ብዙ ነገር እያደረግኩ ነው ምናምን፣ ከእሷ ጋር ለመቀራረብሽ ምግል ነው ምናምን ምናምን ይላልኝ። ይሄ ነገርሽ እስከ መቼ ነው ወይ እኛንም የሆነ ቁርጥ ነገር ያለ ሆኖ ከሄሉዬ ጋር እንደምን እንደምን ማርገ ለምነህ አምታችሁ ያው ከሁለታችሁ ብትመጡ በጣም ደስ ይለናል። ሄሉዬ ደግሞ በጣም እስማርት ነሽ፣ በጣም ጎበዝ ነሽ። ግን ከዚህ ላይ መልስ አለመስጠትሽ እኔ በጣም ገርመሽኛል። ለምን ይህን ነገር እያየሽ አሁን በቀደም የሆነ ስቴዲዮ ነው ምናምን በሄሉ ስም ከፍቻለሁ ብሎ መጣ። ዛሬ ደግሞ ይባስ ብሎ ምን አመጣ እታቱን ተነቅሶ ማለት ነው። እንግዲህ ሰውየውም በጣም ነበር የተበሳጨ። አሳድጌሃለሁ፣ ብዙ ነገር አርጌሃለሁ፣ በጣም ተወደኛለህ፣ ግን እኔ እንደዚህ ታረጋለህ ብዬ በጭራሽ አልገመትኩም ነበር ያለው። ለምን ያው ከደረት ላይ መነቀስ ጥሩ ስላልሆነ ማለት ነው። እንግዲህ እንዳልክ ለምን እንዳሰበ እንዴት እንደሆነ እንዴት እንደገመተ የምናውቀው ነገር አይኖረንም። እንግዲህ ሄሉ መልስ ብትሰጭበት በጣም ሀሪፍ ነው። እንዳልክም በቃ ሄሉዬ ካልመጣች አንተ የራስክን የምትሆነውን ሴት ፍቅረኛ ይዘህ መምጣት ትችላለህ። ሄሉዬ፣ ብቻ በጣም ከባድ ነው ቤተሰቦች ማለት ነው። እና ሄሉዬ ባክሽ መልስ ስጪ ነው መልሽ። እንዳልክ እንግዲህ ዛሬ እንዳያችሁት በጣም ነበር ያሳዘነኝ። ፈጣሪ ብቻ አላውቅም እንዴት እንደሆነ ብቻ እኔ በጣም በጣም ነው እኔ እንጃ፣ በጣም ያሳዘኔ ማለት ነው። ሄሉዬ እባክሽ እባክሽ መሰሰጭ ማለት ነው። ኦዲየንሶች ደግሞ አንተ ተረጋጋ፣ እስከ መጨረሻው ታገል፣ ምናምን ነገር የሚል ኮሜንትም አለ እና ይሄ ሄሉዬ እና እንዳልክ እኮ ማለት ነው ከመ እንትን ካሉ ከተራራቁ በጣም ብዙ ወራቶቿ ናቸው። እና ቤተሰቦች እንግዲህ መቼም አንድ ይሆናሉ ብለን ተስፋ እናደርጋለን። አንድ ሰው ተስፋ ካልቆረጠ ያው ያን የሚወደው የሚወዳትን ሴት ወይም የሚያፈቅራትን ሴት ሊያገኛት ይችላል። እንደ ያብ መበሳጨት ሳይሆን በትግል ሳይሆን አሁን እንዳልክ፣ ያው ይወዳታል፣ ያፈቅራታል። ከበፊት ያፈቅራት ነበር፣ አሁን ግን በጣም እየወደዳት ነው፣ በጣም እያፈቀራት ነው። እና እንግዲህ መልስ የምንጠብቅኛ ከሄሉዬ ነው ከሄሉዬ ጋር ነው። እንዳልክ ደግሞ ያው ታርቀናል ምናምን ይላል። ከታረቃችሁና ለምን አብራችሁ ማትመጡ? ኦኬ ወይም አንተ ሄደህ እኮ ሽምግልና መላክ ይችላል ሄደለሽ ሽምግልና መላክ ይችላል እንዳልክ እንደዚህ በየሚዲያ እየመጣ የሚያለቃቅስ ምንም የሚል በእውነት እውነት ከወደድካት የምታፈቅራት ከሆነ ሌላ ህይወት ከለላት ሄሉዬ እንትል ማለት ሽምግልና መላክ ትችላለህ ከቤቷ ደህ ወይም እሷን በቃ ቢዶ ይዘህ ሄሉየ ይቅርታ አድርጊልኝ ማለት እኮ ትችላለህ ማለት ነው። እና ቤተሰቦች እስቲ እንግዲህ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ሸርና ለክ ያደረጋችሁ አበረታቱን። ግን እንደኔ እንደኔ ዛሬ በጣም ነው ያሳዘነኝ እንዳልክ ማለት ነው ቤተሰቦች